የእኛ ጌታ እኮ ገፉር ራሒም ነው። የወደደውን የመረጠውን የፈለገውን ያሸውን ነገር የማድረግ ኃይል አለው። የእኛ ጌታ ሱማ አልሐምዱላ አላህ ስብሃነ ወተዓላ እስልምና ለወፈቀን እኛ አልሐምዱላ ያጀማ። ይህንን ወንድማችንን አያችሁት ሰውነቱ በሙሉ ያው በነበረበት እምነት ላይ እያለ እንደምትመለከቱ ሰውነቱን በሙሉ መስቀል በመስቀል አድርጎ እንደዚህ ተነቅሶ ነበረ። አሁን ላይ ደግሞ አላህ ስብሓነ ወተአላ ቀጥተኛውን መንገድ መርቶት አሁን የት ይገኛል? መከተል ሙከረማ ሰማይ ስር በካዕባው አጠገብ ለብዙ ወንድሞቹ እንዲሁም ደግሞ ለወገኖቹ አላህ ስብሓን ወተአላ እስልምናን የወፍቃችሁ ብሎ ዱዋ እያደረገ ተመልከ ዩቲዩበርስ እዚህ ጋር ሰላም ዓለይኩም ወራሕመቱላ ወበረካቱ። ደህና የተከበራችሁ ውዴ ስማሊ ሀበሻ ሰዎች እንዴት ናቸው? እንደምን ቆያችሁ? ከኔ ጋር ሁሌ ሰላም ነው፣ አልሓምዱሊላህ። እንግዲህ ዛሬ ደስ የሚል ነገር ነው። እሺ፣ ወደ እናንተ የመጣሁት መግቢያ ላይ አይታችኋል፣ እዚህም ጋር በምስሉ ላይ የተመለከታችሁት ነው። ሀቂቀተን ይሄ በጣም የሚያስደስት ነገር ነው። እኔ ሁሌም እ የምመጣው የሚያስደስተኝን ነገር ወደ እናንተ ለማካፈል እንዲሁም ደግሞ አንዳንድ ወንድም እህቶቻችን ችግር ውስጥ ካሉ እነሱንም ደግሞ እንድረስላቸው ካሉበት ነገር ከአላህ በታች ጥረት እናደርግ የሚለው ነው። ወደ እናንተ ብዙ ጊዜ የምሰራቸው ቪዲዮዎች፣ ዛሬ ደግሞ ይህንን ነገር ሳይ እጅግ በጣም ደስ አለኝ። የሆነ ውስጤ የሆነ ስሜት ተሰማኝ። ና ለምን አላጋራችሁን ብዬ ወደ እናንተ አመጣውት አመጣወት። ይህ ወንድማችን ከዚህ ቀደም የሌላ እምነት ተከታይ ሲሆን በዚያውም ደግሞ ስሙ አቡሽ አለማየሁ ይባላል። አሁን ደግሞ ሱብሃነላህ አላህ ስብሃነ ወተዓላ ያሻውን የወደደውን እንደፈለገው ያደርጋል አይደል። አላህ ስብሃነ ወተዓላ ደግሞ ቀጥ ሁለተኛው መንገድ መርቶት አሁን በእስልምና ስሙ ዑመር አለማየሁ ይባላል ማለት ነው። እስልምናን አላህ ስብሃነ ወተዓላ ከወፈቀው በኋላ ብዙዎች የሚጓጉላት፣ ብዙዎች እዛ ለመድረስ ተስፋ የሚያደርጉ፣ ብዙዎች እዛ ለመርገጥ የሚመኟትን ሀገር አላህ ስብሃነ ወተዓላ ወፈቆት። ይኸውላችሁ በዚህ ልኩ በዚህ መልኩ ዑምራውን አድርጎ እንደገና ደግሞ ለነበረበት እምነት አሁን ላሉት ደግሞ አላህ ስብሃነ ወተዓላ እስልምናን እንዲወፍቃቸው አላህ ስብሃነ ወተዓላ ቀጥተኛውን መንገድ እንዲመራቸው እዛ አላህ በሚወዳት ባከበራት ቦታ ዱዋ እያደረገላችሁ ነው። ከዚህ በላይ ምን የሚያስደስት ነገር አለ? ሀቂቀተን ሰውነቱን ስትመለከቱ አሁን ያለበትን ሁኔታ ስትመለከቱ እንደገና ደግሞ ዞር ብሎ በዙሪያው ለነበሩ ሰዎች መልሶ እዚህ ጋር አላህ በወደዳትና በመረጣት ቦታ ዱዓ ሲያደርግላቸው ማየት ምንኛ እያማረ ነው! ሀቂቀተን ወላሂ፣ ማሻአላህ፣ ሱማ አልሐምዱሊላህ፣ ሱማ አልሐምዱሊላህ። እስኪ ለወንድሞቹ ምን እያለ ዱዓ እያደረገ ነበረ፣ ምንድን ነው መልእክት ያስተላለፈው የሚለውን ደግሞ ትንሽ ቀን ጨባርጌ ላሰማችሁና፣ እኔ እመለሳለሁ። ቪዲዮውን ተከታተሉ እን

አላህ ተባረከላ እንግዲህ፣ እንደሰማችሁት ለሰለምቴዎች በሙሉ አላህ ስብሃነ ወተዓላ ይቺን የተወደደችዋን ውድ የሆነችዋን ቦታ እንዲወፍቃቸው ዱዓ አድርጋለሁ ብለዋል። እንዲሁም ደግሞ እስልምናን ላልተከተሉ ወይም ደግሞ ሙስሊም ላልሆኑ ሰዎች ደግሞ እንደሰማችሁትም አላህ ስብሃነ ወተዓላ ህዳ እንዲሰጣቸው እዛው ጋር ሆኖ ዱዓ እያደረገ ነውና፣ ማሻአላህ እንዴት ያማረ እድል ነው። ሀቂቀተን በጣም ደስ የሚል ነው። ተመልከቱት እዚህ ጋ ያኒ ሰውነቱን ተመልከቱትም እንዳለ ያው የነበረበት ነገር ታውቃላቸው ብዙም ነገር ባልፈልግም ቢሆን ሀቂቀተን በጣም ደስ ብሎኛል። አላህ ሱብሃነ ወተዓላ ይጨምርለት። በነገራችን ላይ ሰለምቴዎች ከነባሮች ሙስሊሞች ይበልጣሉ። ማለትም እውቀትን ስለሚፈልጉ በጣም ትኩረት ስለሚያደርጉ ከነባሮች ይበልጣሉ። ያ ማለት ሰለምቴዎች በጣም ጎበዝ ናቸው። ቁርአን ለማፈዝም ኪታቦቹን ለመቅራትም የተለያዩ ነገሮችን ለማድረግም በጣም ፋስት ናቸው እና ይበልጥ ደግሞ ተምረው አስተማሪ ነው የሚሆኑት። ያ ነገር ደግሞ በጣም ያጅበኛል። አላህ ስብሐነ ወተዓላ ይጨምርላችሁ። አላህ ደግሞ ከሰብረኞች አላህ ያደርጋችሁ። ጥንካሬያቸው ልዩ ነው፣ ተወርቶ የማይታወቅ ማለት ነው። በቤተሰብ ጫና ይኖራል፣ በዘመድ ጫና ይኖራል፣ በጉርቤት ጫና ይኖራል። ብዙ ነገር ተቋቁመው ነው እዚህ ደረጃ ላይ የሚደርሱትና በጣም ደስ የሚል ነው። ያልሰለማችሁ ደግሞ አላህ ስብሐነ ወተዓላ ይህንን ያማረ የሆነ እስ ሙስሊምና አላህ ስብሓነ ወተዓላ ይወፍቃችሁ። እንዲሁም ደግሞ ሙስሊም የሆናችሁ ደግሞ አላህ ስብሓነ ወተዓላ እቺን የወደዳትን የመረጣትን ሀገር ደግሞ አላህ ስብሓነ ወተዓላ ይወፍቃችሁ። በጣም ደስ ብሎኛል። ያው ለዛ ነው ያጓራኋችሁ። እስኪ ትንሽ ደግሞ በዚህ ፕሮግራም የነበረውን ደግሞ ትንሽ ቀን ጨባ አድርጌ ላሳያችሁና መልሳለሁ ወደ ቪዲዮ ጉዞ፣ ወደ ቁባ ጉዞ፣ ወደ መስጅድ ቁባ ሽሩ ለይዳ የቆምንበት ስፍራ የአላህ መልእክተኛ ሰለላሁ አለይሂ ወሰለም የመጀመሪያ ከመካ ስደት ወደ መዲና ሲገቡ የመጀመሪያ ያረፉበት ስፍራ ነው። የመጀመሪያ መስጅዳቸው ነው። ውለታውን አልረሱት። ሁሌ ቅዳሜ ቅዳሜ፣ አንዳንዴ በእግር ሌላ ጊዜ በፈረስ እየመጡ መጠው ሰግደው ሄዱ ነበር ነቢዩ ዓለይሂ ሰላቱ ወሰላም።

የአላህ ፍራቻን የተጎናፀፉ ሰዎች የሚመላለሱበት መንደር ነው። መጦ መስጂደል ቁባ ላይ ሁለት ረካ የሰገደ ሽልማቱ ምንድነው? ዑምራ እንዳደረገ ይጻፍለታል። አላህ አላሁ አክበር። ጁማ ቀን አንዲት ሰዓት አለች። አንድ ባርያ ዱዓ እያደረገ አያገኛትም አላህ የተቀበለው ቢሆን አሉ ነቢዩ ሰላም። እቺ ሰዓት የቷ ናት ስትባል ዑለማዎቹ ምን አሉ? ጁማ ከአሱር በኋላ ብለዋል። አላህ ግጠመና ሀጃችን ሁሉ ይሙላልና በረካውን አላህ ይስተና። ይሄን ቤት ምንመላለስበት መላለስበት አላህ ያድርገን። ሪዝቃችን ይስፋ፣ ችግራችን ይነሳ፣ የትዳራችን የልጆቻችን የስራችን የጎረቤቱ የህይወታችን ችግር ዛሬ ይነሳ። በሽታን ከቤታችን አላህ ያውጣው፣ ችግሩ ሁሉ እቤታችን ይውጣ። አላህ ይቀበለን፣ አላህ ይባርክልን። እዚህ ቤት የመጨረሻ ዚያራችን አያድርግብን። ምንመላለስበት መላለስበት አላህ